ሰላም ሰላም፣ እንዴት ናችሁ ውዴ ቻናላችን ቤተሰቦች? በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይሄ ጋበዛ ቲቪ ነው። በዩቲዩብ ቻናል አማርኛ፣ እንግሊዘኛ፣ ሂሳብን እንዲሁም መሰረታዊ የመጽሐፍ ቅዱስ ትምህርት የምናስተምርበት ስነርበት ቻናል ነው። ለዩቲዩብ ቻናል አዲስ የሆናችሁ ይሄን ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን ትርፍ ማለት ነው። የምንለቀው አስተማሪ ቪዲዮ ሁሌም ተደራሽ እንዲሆን ማለት ነው። በዛሬው ቆይታችን እንግዲህ ውዴ ቤተሰቦች በየአንዳንዱ አራት አራት ቃላት ነው የምንመሰርተው ከኔ ጋር አብረን ቆይታ የምናደርገው ይሆናል ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ ትምህርቱን እናስተምራለን። በሳምንት ላይ መስቀን ያክል በቀን አንድ ሰዓት ያክል ትምህርቱ ይሰጣል። በግልም ሆነ በግሩፕ ይወታችሁ ትምህርቱን መካተል ለምትፈልጉ ከታች ወይ መስቀል ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ብታናግሩን ትምህርቱን ማግኘት የምትችል ይሆናል ማለት ነው። ይሄንን ቪዲዮ እስከ መጨረሻው ተከታታዩን በአክብሮት ጠይቃለሁ። አብራችሁን ቆዩ ይህንን ቪዲዮ የምትከታተሉ እንግዲህ ሰዎች ማለት ነው። ይህችን የመጀመሪያዋን ለማ የምትለውን ቃል እየገባችሁ ኮሜንት ሴክሽን ላይ አስቀምጡ ለማለት ነው። እሺ። እንግዲህ ቀደም እንደነገርኳችሁ በእያንዳንዱ ቤተሰብ በለቤተሰቦች በእያንዳንዱ ቤተሰብ ያሉትን ቃላት እያነበብን ከነገራ እንቀጥላለን። ለስንል የላይ የመጀመሪያ ማ፣ የማ አራተኛ፣ አንድ ላይ ማድረግ ለማ ለማ ለማ እንላለን። ቀጣይ ለ የለ የመጀመሪያ ገ የገ የመጀመሪያ ሰ የሰ የመጀመሪያ አንደ ማድረግ ለ፣ ገ፣ ሰ ለገሰ ለገሰ እንላለን። ቀጣይ ለ የለ የመጀመሪያ ቀ የቀ የመጀመሪያ ቀ የቀ የመጀመሪያ አንደ ማድረግ ለ ቀቀ ለቀቀ ለቀቀ ለቀቀ እንላለን። በመቀጠል ለየለ የመጀመሪያ ከየከ የመጀመሪያ ፈየፈ የመጀመሪያ አንድ ላይ ማድረግ ለከፈ ለከፈ ለከፈ እንላለን። ቀጠው የምናልፈው ወደ ሁለተኛ ወደ ሉ ቤተሰብ ነው። ከዚህ ጋር ሉ ስንል የለ ሁለተኛ ሲ የሰሶስተኛ የለሁለተኛ እና የሰሶስተኛ አንዱ ላይ ማድረግ ሉ ሲ ሉ ሲ ሉ ሲ ሉ ሲ። ቀጣይ ሉ የለሁለተኛ ለደሞ ከላይ ስድስተኛ አንዱ ላይ ማድረግ እንደዚህ ሉ ለ ሉ ለ ሉል ሉል ለለ ቀጣይ ሉ የለሁለተኛ ቃ የቃ አራተኛ ስ የሰ ስድስተኛ አለ ያማረክ ሉ ቃ ስ ሉ ቃ ስ ሉቃስ ሉቃስ የሚል ቃል እናገኛለን። በመቀጠል ሉ የለግርተኛ በ የባ አራተኛ ር ደሞ ከረ ቤተሰብ ስድስተኛ አንድ ላይ ማድረግ ሉ ባ ር ሉ ባ ር ሉባር ሉባር እንላለን። ቀጣይ ወደ ሶስተኛ ወደ ለ ቤተሰብ ሶስተኛ ወደ ሊ እናልፋለን። በለ ቤተሰብ ደግሞ ስናይ

ከመቤት ስድስተኛ ለዚህ የለ አራተኛ የመን ስድስተኛ ማጠመር ላ ላም ላም ላም የሚል ቃል እናገኛለን። በመቀጠል ላ የለ አራተኛ ሰ የሰ የመጀመሪያ አለ የማድረግ ላ ሰ ላ ሰ ላ ሰ ላ ሰ እንላለን። ቀጣይ ላ የለ አራተኛ ባ የባ አራተኛ አንዱ ላይ እነዚህን በማድረግ ላ ባ ላ ባ ላ ባ ላ ባ ላ ባ እንላለን። ከታች ላ ስንል የለ አራተኛ ለ የለስድስተኛ ቶ ደግሞ ከታቤ ሰባተኛ እነዚህን በማድረግ ላ ለ ቶ ላ ሌ ቶ ላልቶ ላልቶ የሚል ቃል እናገኛለን። በመቀጠል የምናልፈው ወደ ለቤት አምስተኛ ወደ ሌ ነው። በለቤት አምስተኛ ደግሞ ስናይ ሌ ስንል ከለቤት አምስተኛ ላ ከለቤት አራተኛ አንድ ላይ ያደረግነው ነው። ሌ ላ ላ ሌላ

ሌጦንላላ በመጨረሻ በለቤት አምስተኛ ቃል ሌ የለ አምስተኛ ሊ የለ ሶስተኛ ት ደግሞ ከተቤት ስድስተኛ እለ የማድረግ ሌ ሊት ሌሊት ሌሊት እንላለን።

ብ የበ ስድስተኛ ስ ከሰ ስድስተኛ አለማድረግ ል ብ ስ ል ብስ ልብስ ልብስ እንላለን። በመጨረሻ የምናየው በለቤት ሰባተኛ በሎ ይሆናል። በለቤት ሰባተኛ በወደሙ ስናይ ሎ የለ ሰባተኛ ሌ ከለቤት አምስተኛ

ለታሪ የሚል ቃል እናገኛለን። እሺ ወደ ቻናላችን ቤተሰቦች ይህ ዛሬ በለቤተሰቦች የነበረን የክላስ መሰታ ቆይታችን ይሄንን ይመስላል። የዛሬ ቆይታችን ከተመቻችሁ ቪዲዮ ላይክ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የዶሮ ንኩታ መጫወት ትርሱ። እንግዲህ ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ህብታችሁን መከታተል ለምፈልጉ ከታች በማስቀምጠሉ አስርክ እየገባችሁ ወይም በቴሌግራም እንዲሁም በዋሳፕ እየገባችሁ አናግሩ ማለት ነው በተጨማሪ እንዲሰራላችሁ ፈለጉት ቪዲዮ ካለ እየገባችሁ ኮሜንት ሰክሽን ላይ ሳውቁን። በቀጣይ እንግዲህ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ